ዩናይትድ ስቴትስ ኦፍ አሜሪካ በአጭሩ ዩኤስኤ በመባል የምትታወቋ በዓለም ላይ ካሉ ትላልቅ አገሮች አንዷ ናት። ግን ስለ እሷ ምን ያህል ያውቃሉ? ስለ ዩኤስኤ ጂኦግራፊ፣ ታሪክና ባህል 15 እውነታዎችን ሰብስበናል። ስለዚህ እንጀምር። ቁጥር 1 ወደ 10 ሚሊዮን ስኩዌር ኪሎ ሜትር የሚጠጋ ስፋቷ ዩኤስኤ ከሩሲያ እና ከካናዳ በመቀጠል በዓለም ላይ ሶስተኛዋ ትልቅ አገር ነች። ይህ ደግሞ የጀርመንን ስፋት በግምት 28 እጥፍ ይበልጣል። ቁጥር ሁለት ዩኤስኤ በሀምሳ ግዛቶች የተከፋፈለች ናት። ትልቁ ግዛቷ አላስካ ሲሆን ትንሹ ደግሞ ሮድ አይላንድ ነው። ቁጥር 3 334 ሚሊዮን ሰዎች በዩኤስኤ ውስጥ ይኖራሉ። ይህም ከቻይና እና ከህንድ በመቀጠል በዓለም ላይ ሶስተኛዋ በብዙ ህዝብ የምትገኝ ሀገር ያደርጋታል። ቁጥር 4 ብዙ ህዝብ የሚኖሩባቸው ግዛቶች ካሊፎርኒያ፣ ቴክሳስ፣ ፍሎሪዳ እና ኒዮርክ ናቸው። ቁጥር 5 በ8.4 ሚሊዮን ህዝብ ብዛት ኒውዮርክ ሲቲ በዩኤስኤ ውስጥ ትልቁ ከተማ ነች። በኒውዮርክ ሲቲ ውስጥ የሚኖሩ የሰው ብዛት ከ50 ግዛቶች ውስጥ ከ40 በመቶ የሚሆኑት ግዛቶች ከሚኖረው ህዝብ ይበልጣል። ሌሎች ትላልቅ ከተሞች በካሊፎርኒያ የሚገኘው ሎስ አንጀለስ፣ በአሊኖይ የሚገኘው ቺካጎ እና በቴክሳስ የሚገኘው ሂውስተን ናቸው። ቁጥር 6 እያንዳንዱ ግዛት የራሱ ዋና ከተማ አለው። ነገር ግን የዩኤስኤ ዋና ከተማ ዋሽንግተን ዲሲ ነች። ዋሽንግተን የሚባል ግዛትም አለ፣ ግን ዋሽንግተን ዲሲ በዋሽንግተን ግዛት ውስጥ አይገኝም። ቁጥር 7። ዋሽንግተን ዲሲ የዩኤስኤ ፕሬዝዳንት የሚኖሩበት ስፍራ ነው። የመጀመሪያው የአሜሪካ ፕሬዝዳንት በ1789 የተመረጡ ጆርጅ ዋሽንግተን እንደነበሩ ያውቁ ኖሯል? ጥር ስምንት በዩኤስኤ ውስጥ 63 ብሔራዊ ፓርኮች አሉ። በየዓመቱም በመቶ ሚሊዮኖች የሚቆጠሩ ሰዎች ይጎበኛቸዋል። ዘጠኙ በካሊፎርኒያ ውስጥ ሲሆኑ ይህም ከሁሉም ግዛት በብዛት ብሔራዊ ፓርኮች ያላት ግዛት ያደርጋታል። ጥር 9 ዩኤስኤ በይፋ የተመሰረተችው በሐምሌ 4 ቀን በ1776 ዓ.ም ነው። በዚህ ቀን የነጻነት መግለጫ ተፈረመ። የነፃነት መግለጫው የተፈረመበት ጊዜ ዩኤስኤ ዛሬዎቹ 50 ግዛቶች ሳይሆኑ 13 ቀኝ ግዛቶቹ ብቻ ያካተተች ነበረች። ቁጥር 10 ሐምሌ 4 ቀን 1776 የነፃነት ቀን ወይም አራተኛው ሐምሌ በመባል የሚታወቀው 13ቱ ቀኝ ግዛቶች ከታላቋ ብሪታንያ ነፃነታቸውን ሲያገኙ ለማስታወስ በየአመቱ በዩኤስኤ ይከበራል። ቁጥር 11 የአሜሪካ ባንዲራ 50 ከዋክብትና 13 መስመሮች አሉት። ከዋክብቶቹ 50 ግዛቶቿን የሚወክሉ ሲሆኑ መስመሮቹ ደግሞ 13ቱን ቅኝ ግዛቶች ይወክላል። ቁጥር 12 ዩኤስኤ ከመመስረቷ ከረዥም ጊዜ በፊት የአገሬው ተወላጆች አውሮፓውያን ሰፋሪዎች መሬታቸውን ከመውሰዳቸው በፊት ቢያንስ ለ15000 ዓመታት እዚያ ይኖሩ ነበር። ዛሬ 5.5 ሚሊዮን የአሜሪካ ተወላጆች በዩኤስኤ ይኖራሉ። ይህም ከጠቅላላው ህዝብ 1.7 ያህል ነው። ቁጥር 13 አንድ የታወቀ አሜሪካዊ ምልክት የአሜሪካ ራሰ በራ ንስር ነው። ከ1782 ዓ ም ጀምሮ የአገሪቱ ብሔራዊ ወፍ ሆኗል። በአንድ ዶላር ወረቀት ላይ በዩኤስኤ ፕሬዚዳንት ማተም ላይ እና በሌሎች በርካታዎች ቦታዎች ላይ ሊታይ ይችላል። ቁጥር 14 ሌላው የታወቀው የዩኤስኤ ምልክት የነፃነት ሐውልት ነው ከፈረንሳይ የተሰጠ ስጦታ የነበረ ሲሆን አሁን ደግሞ የኒውዮርክ ከተማ አካል በሆነችው ሊበር ደሴት ላይ ቆሟል። ሀውልቱ በግራ እጇ ላይ የነጻነት መግለጫ ቀን የተጻፈበትን ጽላት እንደያዘች ያውቁ ኖራል። ቁጥር 15 ዩኤስኤ በይፋ የተቋቋመ ብሔራዊ ቋንቋ የላትም። ሆኖም በዩኤስኤ ውስጥ ከሚኖሩ ሰዎች ሁሉ 80 ፐርሰንት ያህሉ በቤት ውስጥ እንግሊዝኛን ይናገራሉ። ይህም በብዛት የሚነገር ቋንቋ ያደርገዋል። በመቀጠል ስፓኒሻ በ13 ፐርሰንት ና ቻይና በ1 ፐርሰንት ይገኛል። እነዚህ ስለ ዩኤስኤ ጥቂት እውነታዎች ናቸው። ከዚህ በፊት ምን ያህል ያውቁ ነበርና ምን አዲስ ነገር አገኙ? የትኛው እውነታስ በጣም አስገርሞታል? አዲስ ነገር ከተማሩ ቻናላችን እንዲያድግ ለማገዝ ለዚህ ቪዲዮ ላይክ መስጠትን ሆነ አይርሱ። እናም ቀጥሎ ስለ ምን ርዕስ መማር እንደሚፈልጉ ይንገሩ።